አምስት ሺህ የሚከራይ ኪችን ካብኔት ቁምሳት ተገጠመለት ባለ 3 መኝታ ቤት ሀያት 49 አየር መንገድ ቤቱ ጀርባ በኩል ለመኖሪያ ምቹ የሆነ አካባቢ በዘመናዊ መንገድ የተሰራ ጽድትና ጥንቅ ብሎ ያለቀለት በዘመናዊ መንገድ የተሰራ ባለ 3 መኝታ ሀያት 49 40/60 ላይ በልዩ ሁኔታ የተሰራ ነው እንዳያመጣቸው ፈጥናቸው የራሳቸው አድርጉ ባለ 3 መኝታ ቤት ነው 25000 ብር ነው 25000 ብር የሚከራይ ሁሌ ባኞ ቤት ኪችን ካብኔት ቁምሳት ተገጠመለት ለመኖሪያ ምቹ የሆነ አካባቢ በዘመናዊ መንገድ የተሰራ አርባ ስልሳ ባለሶስት መኝታ አያት አርባ ዘጠኝ ጋር ማምለጥ የሌለበት ድል ፈጥናቸው የራሳቸው አድርጉ። ይሄ ሁለተኛ ክችን ነው፣ ሁለት ክችን ነው ያለው። ኦፔን ክችን አለ፣ ሶስት መኝታ ቤት፣ ሁለት ባኞ ቤት፣ ክችን ካቢኔት፣ ቁም ሳጥን የተገጠመለት፣ ለመኖሪያ ምቹ የሆነ አካባቢ ባለሶስት መኝታ አያት አርባ ዘጠኝ አርባ ስልሳ ላይ በልዩ ሁኔታ የተሰራ ነው። ኪራይ ዋጋ 25000 ብር ነው። ስምንተኛ ፎቅ ላይ 24 ሰዓት ጥበቃ ያለው ለመኖሪያ ምቹ የሆነ አካባቢ ባለ ሶስት መኝታ ቤት 25000 ብር የሚከራይ ባለ ሶስት መኝታ ቤት ነው። ዋና መኝታ ቤት ይሄ ነው። ዋና መኝታ ቤት የራሱ ቁምሳጥን ያለው ባለ ሶስት መኝታ ቤት ኪራይ ዋጋ 25000 ብር። አመሰግናለሁ። 25 ሺህ ብር ስምንተኛ ፎቅ ላይ 25 ሺህ የሚከራይ ነው። ባለ ሶስቱ መኝታ ነው። አመሰግናለሁ።